ነገር እናውራ። አንድ ነገር ልንገራችሁ። ስሚኝማ ግን እኮ አሁን ሀያት ሀያት አቆሚ ሀያት ሀያት አቆሚ። አንድ ጊዜ አሁን አንድ ነገር ልንገራችሁ። ዝም ብለን በቃ መንጫጫት የለም ምን ማለት የለም ምንም ማድረግ መዘግዘቅም ምንም ማለት የለም። ምን ይደረጋል መሰላችሁ? ድጋሚ እቺ ልጅ ቆይ ስሚኝ፣ እቺ ልጅ እቺ ልጅ ድጋሚ የእሱ ቻናል ላይም ሆነ የማንኛውም ጋር አብሯት እንድች ብላ እንዳትመጣ እንፈልጋለን። ሁለተኛ ሁለተኛ ከዚች ልጅ ጋር እንዲመጣብን አንፈልግ። ጭራሹንም ሰብስክራይብ እንዲደረግለት ከስር ያስቀምጣታል። ከፈለገ ራሱ ደጋግሞ ያደርጋት እንጂ በፍጹም ከእሷ ጋራ እንድናየው አንፈልግም። እኔ ልንገርሽ ከሁለተኛ ከእሷ ጋር እንዲመጣ አንፈልግም ብሎ ይሄ የጨረቃ ፋሚሊ ማደም አለበት። ማርያምን በቃ ሌላ ነገር አይደለም። በቃ አንፈልጋትም፣ ገንዬ አንፈልጋትም። ሲጀመር ልጅቷን አንወዳትም። እኔ ማርያምንን ነው የምልሽ፣ አልወዳትም። ጥሎብኝ አልወዳትታችሁ ምን ሆናችሁ ነው እናንተ እንዴ? ይህዶ አታወሩ፣ ተውት በቃ። ኮመንት ጽሑፉ ከፈልጋችሁ እዚህ ጋ አታወሩ። ሰው ይመጣል እኮ ምን ሆናችሁ ነው ሰው ሚውሩ የፈለጋችሁትን አውሮ ነው። አንቺ ገት ገፍቶ እየዘቀዘቁት ነው ገት ሙሉ ዘቅዝጎት አሉ አንቺ አሁን ነገር ያድርጉ ያድርጉ ለማይባ ዳግም ከዚች ልጅ ጋር እንዳይመጣ ማድረግ ነው የእኛ ልጆች። ሲጀመር ትላንትና ነግሬያቸዋለሁ። በፕራንክም በምንም ነገር ቢመጡ እንዳዘቀዝቁ ብያቸዋለሁ ትላንትና ማርያምን። በቃ ይሄንን ይሰማል። አሁን ነገ ይቅርታ ብሎ እንደሚመጣ ቡራ አትጠራጠሩ። ግን ማለት ነው ከዚች ልጅ ጋራ እንድናየው አንፈልግም። ንገሪ። እኔ እዚህ ጋ የሚያመኝ ነገር እናንተ፣ አሁን የዛሬው ፕራንክ አልጋ ላይ መሆኑ ምናምን ነው ግን አይምሮዋን እየጎዳት ነው አይምሮዋን እየጎዳት ነው። ልጅቱን እቤት ድረስ ምን ብሎ እቤት ድረስ ወልዶ ወስዶ አልጋ ላይ ጭራሽ። ልንገራችሁ አንድ ነገር፣ እኔ እንደውም ልንገራችሁ ከብሩቴ ጋር ሁላ ትታረቅ ደስ ይለኛል። ማታ ላደርግ ነበር አለ እኮ ማታ ያው ማታ ማተሪያል ነበር አቡ አዲደር እኔ ልንገርሽ፣ በመኪና ይዟት መጥቷ አለማደሯን በምን እናውቃለን? ልንገርሽ እሱ ሁል ቀን እራስ ወዳድ ነው። አንዳንድ ጊዜ ልጅ ውስጡ የዋህ ነው፣ ግን እንዲሁ ሳስበው እራስ ወዳድ ነው። ትክክል እራሱን የሚወድ ሰው ሁሌ እሷን እንደ ልጅ ነው የሚያያት፣ እንደ ልጅ። እሷ እኮ ጡጦ የምትጠባ ጻድቅ ልጅ አይደለችም። ብዙ ነገር እኮ ከእድሜዋ በላይ ነው የምታስበው። የሰው ልጅ ክብር ያላት እጻድቅ ልጅ ሆና እኔ በእሷ ልጅ እኔ የ20 ዓመት ልጅ የ18 ዓመት ልጆች አሉ አይደለ እንዴ የእሷን ያህል እንኳን ጭንቅላት የላቸውም። እሷም በእነሱ እድሜ ናት። ግን ምንድን ነው ልጅ ልጅቷ እኛ መማሪያ ያስፈልገን ምስ ክብር አንቺ ሄደሽ ተማሪ በተማሪ አውሪ ጋር እኔ ይኸውልሽማ እ ምን ልልሽ ፈልጌ ነው በጣም ክብር ይህን ነገር ትቀበሏለች። ከኮሜንት አትከታተይ። የፈለገ ነገር ቢሆን የፈለገ ስራም ቢሆን እኮ ከራስሽም ይበልጣል። እንደ የለም እንደዚህ አይነት ፍራንክ ፈልጎ ነው እንጂ ችግር የለውም እኮ

እንኳን አይደለም እኛ ሀገር ባለጌ ስንት ባለጌ በሞላበት ሴቶቹ በባለጉበት አይናቸውን አፍጥጠው ወንድ የሚጠይቁበት ጊዜ ይቀርና አሁን የአሁኑ ዘመን እኮ ያስጠላል። እንደኛ ዘመን አይደለም። እውነት ለመናገር የአሁኑ ዘመን አልተፈጠርኩ ነው የሚያስብል። እና ስለዚህ እሱ ችግር የለውም። እኛ አናውቅም፣ እኛ አይናችን አላየም። ግን ስለ ልጅቷ ስለልጅ እኳ ስለሚያስጨንቀን ብቻ ነው የተናገርነው። የራሱ ጉዳይ እሱ፣ ምን እሱ የመጀመሪያም የመጨረሻው ምነው እን ችግር የለውም። አለም አለም ነው። እንደገና ደግሞ ምን ጊዜ እሱን ስለምትሉ እኮ ነው እእኛንን ችግር የፈጠርንባት እና ደግሞ እያሉ ዝም በይ። ምንድን ነው በነሱ እንትን ነው እንደሚኖረው የሚከፍሉ አንቺ ስታስቢው እንዴ ማሰብ አለበት እንጂ እንዴ! ለእሷ እሷ ለእሷ አይምሮ እንደምትጨነቅ እሱ ለእሷ አይምሮ ለምን አይጨነቅም? እንዴ እሷ ብትሆን ያደረገችው አልኩሽ። ዛሬ ለሊት ትኬት ቆርጦ ነገኛ ጋር ነው እኮ የሚገኘው። እሱ ትክክል አይደለም። የዛሬ ቪዲዮ ትክክል አይደለም። ምን አስጨነቀ አስመሳይ ናቸው፣ እንደዚህ የሚያደርጉት እኮ አስመሳይ። እሷ እንደዚህ ብታረግ እናንተ ምንድን ነው የምታረጉት? ይሳደባሉ። ሴት መሳደብ እኮ በጣም ቀላል ነው ለነሱ፣ ችግር የለውም። አንቺ አንቺ እንደዛው እኛ አታያትም እንዴ አንዳንዴ እኮ አትፍረዱባት ፎን ቀው ትሆናለች ገና ለገና እኛ ላይ ልትወጣ ነው

በእኛ በሃይማኖታችንም ራሱ ኖር እንደዚህ አይነት ነው። እሱ ብቻ ትበይ ውዴ፣ ማታ ነበር የማደርገው እና ልብሴን አላወለኩም እኮ ምንም አላረግንም አላለች። ያው አንዷን ተዘግዘቁ እያለችን ነው። ዘቅዝቅሽ አንቀል መዘዩ ትፈልጊሽ ዘው እና እንዳንናገር እንግዲህ ያዥ ና ይሄና እንደውም ፎቶ እልክላችኋለሁ። ተዘጋዝቁኛላችሁ እናንተ ግቡና ፎቶ ያለ ሰን ዘግዝቁ። እና ለግን አሰባችንን እኮ ነው የሴትነት እንትናችንን ነው የተናገረው። እሱ ሴት አይደለም እነሱ ሴት አይደሉም። ደግሞ ልንገራችሁ፣ ውስጥ ላይ ገብታችሁ ታታች ፎቶ ያለ ዘግዝቁ። ቆየበታችሁ ሲሉ ወላሂ ታውጀላችሁ አለ ሂዱ፣ ሁላችሁም ዘግዝቁ። ምን ሆኖ እነሱ አሁን እኛ ምን አለ? ምን ነው የኔ ፎቶ አለ የራሴ የራሴ ፎቶ አለ። አውጡና ዘቅዝቁ ሲ ሆኖ ሴት ለሴት እራሱ ካልተረዳዳ መጥፎ እኮ ነው። ቀረም በአጭሩ ይቀጭች ልጅ ይዞ እንዳይመጣ በቃ። አሁን እኛ የምንፈልግ ያልነው እኮ ልጅቷን ይዞ እንዳይመጣ መቀበል የለብንም ያለው ትክክልሽ፣ ዘኒ ትክክልሽ

አንድ ሰው ከወረዳ ብለሽ ተወርጃለሽ። እንዲ ንቀሻት እኮ ነው፣ ቦታ ትስጭ። ስንቴ ነው የምነግርሽ? ክፉ ነገር አልተናገርሽም፣ ነገር አላወራንም። ንቀሽ ተይ፣ ሌላ ጊዜ እንዳያደርግ እንደዚህ አይነት ልጅቷ መጥፎ ቦታ ላይ እንዳትወድቅ ራሱ

ምን አውርተሽ ነው? ምን አውርተሽ እስኪ የእኛ ልጆች ዝም ብላ ይዘቃዘቁ። ምን አውርተሽ ነው አያትዬ፣ ንገሪኝ። እኔ የዘግዛቃ አራለኩት ነው ዛሬ የተናገሩ የተሰማኝን ስዴ ቢቱብ ላይ እኔ ልጅቷ አልወደድኳትም አትምጣብን ያልኩት እኔ። እንደገና ደግሞ እሱ ይሄ ፕራንክ ለምን ያደርጋል እንደዚህ ያለ? ሃይሚ ማለት ገና እንትን ነች። ሁሌም ያስጠላል አልጋ ላይ በተለይ ደግሞ ምኝታ ቤት። ወላዲቷ እናንተ ዝም በሉ በቃ። ምንድነው በቃ ተደረጋለት አይደለ? ትግስት ዝም በቃ አለፈ እኮ ምን ያልፋል? አይንህን አለ ይሄን ብለዋለች፣ እንዳታዩ እሷ ፕራ እንደ ፕራንክ ብትቀበለው ኑሮ ትመለስ ነበረ፣ ግን ተናዳለች። እናንተ እኮ እየወላቸሁ አገነት ሀያ ሁላሪች ሁላችሁ ምዝጋት እ ማለት ነው ወላዲተዋን ማለት ነው ሃይሚ ብሳራ ኖሮ እናንተ እንደዚህ ነበር ምትሳደቡት። ስለዚህ ዝም ብበል ውስጥ ይቆይ ስቺ ሲጀመር አልጋ ላይ ሀሚ አልጋ ላይ ታደርጋለች። እንዲ ሲጀመር ሀሚ አልጋ ቤት ታደርጋለች። እንደ ኧረ ቲጂ እንደዚህ አትበይ። ለምን ሀሚ አልጋ ላይ አልጋ ቤት ቀርቶ ፍራንክ ስታደርገው ከወንዶች ጋር እርቀቷን ጠብቃ እኮ ነው። ምን ሆነሽ ነው? እንደ አሁን እኮ ይኸውልሽ እሺ በቃ ውሩና ስራ ላይ ናት መሰል እና ስለዚህ አሁን ሀሳባችንን ተናግረናል። በተቻለን አቅም በቃ ችግር አለ እመቤቴ ያለች የሷ ደኔ ሰርጓን ያብላኝ መድሃን ያለን ከምንም ተለይታ ተጨብጣ ሱም ብላ ተቀምጣለች አይደለ ብዙ ነገር ነው የምናውቀው። ስለዚህ መቤቴ አለችላት፣ መድሃኔ አለም አለላት፣ ማርያምን አርጊላት እዬ። አረ እኔ እንዴ ሁሌም ነው ታውቂያለሽ፣ ሁሌም ነው ማርያምን፣ እሷን ታውቂያለሽ። እሷን ከፊቴ ሳላደርግ መቤቴን አንድ ቀንም ጸልዬ አላውቅም። ድንግልን ታውቂያለሽ፣ ሁሉን ነገር ታውቂያለሽ።

አውሪልኝ በቃ ነው። እኔም በቃ ቻው ዛሬ። እሺ ደህና ደሩ ልጆቹ፣ ስራ ነው ስራ ከራስሽ ይበልጣል እንዴ? ከክብር እንዴ? እንዴ? ስራ ነው ወይ ነው? ደህና ነው ግስቱ ወይ ከሱ በላይ ከእሱ ከእሷ በላይ ነው። ለምን እናንተ ራቁ ማለት ነው? ይሄ ወርደርሻ እንዴ? ከዚህ በላይ ሐሳብ አለ? ከዚህ ምንድን ብሎ ፈጥሮ ይነሱ እናንተ አትረዱ እንዴ? እኛ ታዲያ ማታ ብትመጣች ልጅኛ ምን ወስደናለን። ዝም ብላቸው እኔ ደክሞኛ። አሁን በቃ አደራ አደሩ እግዚአብሔር አወረርኳት እኮ እናቦታስኛላቸው አስረሳችሁኝ። ዴ እየገቡ የተለያየ ሀሳብ ይሰጣሉ። ሰው እንደፈለገው እኮ ነው የመሰለውን በቃ እነሱ መሬት ያለ ሰው እንደፈለገው ነው የሚፈርደው እኮ ምንም ይዝሎ ምንም በቃ ይምጡ። የልጅቱ ስሜት ል በቃ ልጅቱ ሴት አይደለችም። ኧረ እኔ አላምናትም። እሷ ሲጀመር ያገዳት ምሷል ምንምለመንም እ የሆነች አይ እኔ አላምናትም። ይቅርታ፣ እግዚአብሔርን እኔ አላምናትም፣ አልተታመንም አሁን የአላም ናትም ለምን አይደለም። ሀያት ማለት ነው ትምጣም ግን በዚህ መልክ ያስጠላል የምር ውጭ ሆኖ የሆነ ነገር እኮ ብዙ ነገር ፕራንክ አለ አይደለ አሁን ሁሸ ለምን ያስወጣሽ ሀያት ማለት ነው። አንድ ጊዜ በዋልሽ ምን ችግር አለው? አቤት አስመሳ ያረቢ ጌታዬ ጥሳዴቪ ከገባሽ እንግዲህ አላውቅም። አስመሳይ ነሽ። እየምሬን ነው አንቺ።

ማናት ያቆመችው አረ ወይ ወይ ዘንድሮ ለማንኛውም ይመቻችሁ ጋይስ ያሻቀራልሳሊሳኒ ማና ታሪ ያቆመችው ንገሩኝ ሀያለፋንችነች እንደዚህ ተጫወቱ ደስ ይላል እንደዚህ መሳቅ ምን አባቱ

አሁን እንግዲህ ነገርኳችሁ። እኛ ሀሳባችንን ነው ሀሳባችንን ደግሞ መብታችን ነው አይደለ እንዴ እኮ በቃ አወራችሁ። ዝም በሉ እየስሩበት አንቺ እኮ ነሽ ሀያት፣ ለምንድን ሌላ ወሬ የምታወሪ? አንቺ እኮ ነሽ አሁን ላይ